ሰላምና ጤና ላይሁላችሁም ዶክተር ደምስ ታደሰኔ ከዊዝደም ሚዲያ ይሄ ከዊዝደም ሚዲያ የሚቀርብላቸው ዊዝደም ሀልዝኬር ነው የዊዝደም ሀልዝኬር አላማ እና ትኩረት ጤናን ማስተዋወቅ እና ጤናን የማምረት አቅምን በመገንባት ጤናው ግዴ የሆነ ጤናማ ማህበረሰብ ማፍጠር ነው ከሶስት ወር በፊት የሴቶችም ወንዶችም ስንፈተወሲብና መካነት መነሻ ስረ መሰረት ምን እንደሆነ ህክምናው በእጃችን ሆኑንና ከሜታቦሊክ በሽታዎች ጋር የተያያዘውን ችግር እንዴት እንደምንቀለብስ እንዴት እንደምነድነው የሚያስረዱ ቪዲዮዎችን አጋርቼ ነበር የቪዲዮዎቹን ሊንክ በዚህ ቪዲዮ ስር በኮሜንት መስጫው ላይ አስቀምጥላችኋለሁ። ሲመቻችሁ ተመልክቷቸው፣ ለወገኖቻችሁም አጋሩ። በዛሬው ቪዲዮ ምን ለምን ብንመገብ የስንፈተ ወሲብ ችግራችንን እንቀርፋለን ወይም እናድናለን የሚሉትን ጥያቄዎች እመልሳለሁ። እስከ መጨረሻው በጽምና ተከታተሉ። አስተያየታችሁ ማጋረታችሁ፣ ሰብስክራይብ በማድረግ ቤተሰብ መሆናችሁ ይህን ቻነል ያጠናክራል እና እኔንም በትጋትና በብርታት በዚህ ስራ ላይ እንድቀጥል ያግዛኛል፣ ያበረታታኛል እና ስለዚህ ይህን ቪዲዮ ለመመልከት እንድል ያገኛችሁ ሁሉ አስተያየት በመስጠት ማጋራት፣ ሼር በማድረግን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዳዘነጉ በአክብሮት ጠይቃለሁ። የስንፈተ ወሲብ እና የመካነት ችግር ሲኖር፣ እና መፍትሄ ሲፈለግ፣ እና ወደ መፍትሄው ለመድረስ፣ መነሻ ስረ መሠረቱን መረዳት የግድ ነው። የስንፈተ ወሲብ እና የመካነት ሲነሳ፣ ሲያጋጥም፣ የሚነሱ፣ የሚጠቀሱ፣ መታወቅ ያለባቸው ሆርሞኖች እና ኬሚካሎች አሉ። እነዚህም አንድ ናይትሪክ ኦክሳይድ፣ ሁለተኛ ቴስቶስትሮን፣ ሶስተኛ ኤስትሮጅን አራተኛ ደግሞ አንቲኦክሳይድ የሚባሉ ኬሚካሎች ወሳኝ ናቸው። የስንፈተ ወሲብ መነሻ ምክንያቶች ከሆኑት ውስጥ የቴስቶስትሮን እጥረት፣ የናይትሪክ ኦክሳይድ እጥረት እና የፍሪ ራዲካልስ መብዛት ናቸው። ይህንን የጤና ችግር ለማከም የሚያገለግሉ አንደኛ ለቴስቶስትሮን እና ለኢስትሮጂን ምርት የሚያግዙ ምግቦች ሁለት ለናይትሪክ ኦክሳይድ ምርት ግብአት የሚሆኑ ማለት ይሄም ማለት በናይትሬት ወይ የበለጸጉ ምግቦች እና በኤል አርጅኒን እና በኤል ሲትሮሊን የሚባሉ አሚኖ አሲዶች የበለጸጉ ምግቦችን፣ ሶስተኛ በአንቲ ኦክሲዳንት የበለጸጉ ምግቦች ናቸው። በዛሬው ቪዲዮ በአንቲ ኦክሲዳንት እና በአንቲኦክሲዳንት በበለጸጉ ምግቦች ላይ አተኩራለሁ። አንቲ ኦክሲዳንት የሚያመልጽ አንቲ ኦክሲዳንትን የሚያበለጹ ምግቦች ምንድን ናቸው? በመጀመሪያ ደረጃ እስቲ አንቲኦክሲዳንትስ ምን እንደሆኑ እንረዳ። ለምንስ ያስፈልጋሉ? አንቲኦክሲዳንቶች በሰውነታችን ውስጥ የሚገኙትን ጎጂ ሞለኪውልስ ፍሪ ራዲካልስ የሚባሉትን የሚያጠፉ ውህዶች ናቸው። እነዚህ ጎጂ ሞለኪውልስ በሰውነታችን ውስጥ በሚፈጠሩ ኬሚካላዊ ሂደቶች ወይም እንደ ሲጋራ ማጨስ እና የአየር ባሉ ውጫዊ ነገሮች አማካኝነት ሊመጡ ይችላሉ። አንቲኦክሲዳንቶች ለምን ያስፈልጉናል? አንቲ ኦክሲዳንት በሰውነታችን ውስጥ በተለያየ ምክንያት የሚፈጠሩትን ጎጂ ሞለኪውሎች ፍሪ ራዲካልስ በማርከስ ኒውትራላይዝ በማድረግ፣ በሴሎቻችን ላይ የሚደርሰውን ጉዳትን ይከላከላሉ። ጎጂ ሞለኪውሎች ሴሎችን በመጉዳት ለተለያዩ በሽታዎች ለምሳሌ ለስንፈተ ወሲብ ችግር፣ ለውፍረት፣ ለካንሰር፣ ለልብ ሕመም እና የአይን ችግር ወዘተ ሊያጋልጡን ይችላሉ። አንቲ ኦክሲዳንቶች እነዚህ ጎጂ ሞለኪውሎች በማጥፋት ሴሎችን ይከላከላሉ፣ ያድናሉ። በምን ምን ያደርጋሉ? አንደኛ የእርጅና ሂደትን ይቀንሳሉ። ጎጂ ሞለኪሎች የእርጅና ሂደትን በማፈጠን ለቆዳ መሸብሸብ ና ሌሎች የእርጅና ምልክቶች አስተዋጽኦ ያደርጋሉ። አንቲ ኦክሲዳንቶች እነዚህን ጎጂ ሞለኪሎች በማጥፋት የእርጅናን ሂደት ያዳ ይቀንሳሉ ያራዝማሉ። አትክልትና ፍራፍሬ ብቻ የሚመገቡ ሰዎች አያርጁም ሲባል ሰምቼ ያቃለሁ። ሁለተኛ የበሽታ መከላከል ስርዓትን ያጠናክራሉ። አንቲኦክሲዳንቶች የሰውነታችንን በሽታ የመከላከል አቅም በማጠናከር ከበሽታው እንድንጠብቅ ይረዳል። አንቲኦክሲዳንቶች የሚገኙባቸው ምግቦች ፍራፍሬዎችና አትክልቶች እንደ ቤሪ፣ ብርቱኳን፣ ካሮት፣ ስፒናች፣ ከጥራጤሮች ደግሞ ለውዝና አንዳንድ የተለያዩ ዘሮች፣ አረንጓዴ ሻይ ጥቁር ቸኮሌት የመሳሰሉት ናቸው። በዝርዝር እመጣባቸዋለሁ። አንቲኦክሲዳንቶች የስንፈተ ወሲብ ችግርን እንዴት ነው የሚያሻሽሉት? አንቲኦክሲዳንትስ የስንፈተ ወሲብ ችግርን የሚያሻሽሉባቸው መንገዶች በተለያዩ ጥናቶች የተዳሰሱ ሲሆን ዋና ዋናዎቹ ነጥቦች ከዚህ እንደሚከተሉት ናቸው። አንደኛ የደም ዝውውርን ማሻሻል። የስንፈተ ወሲብ ችግር ዋነኛ መንስኤዎች አንዱ ደካማ የደም ዝውውር ነው። አንቲ ኦክሲዳንትስ የደም ዝሩ ስሮችን በማስፋት እንዲልጥሩ በማድረግ እና የደም ዝውውር በማሻሻል የወሲብ ተግባርን ያግዛሉ። በተለይም ናይትሪክ ኦክሳይድ የተባለውን ሞለኪውል በመጨመር እንዲፈጥር በማድረግ የደም ስሮችን ለማስፋት ይረዳሉ። ሁለተኛ የነጻ ራዲካልስ ጉዳትን መቀነስ። ነጻ ራዲካልስ በሰውነት ውስጥ ያሉትን ሴሎች በመጉዳት ለተለያዩ በሽታዎች እና ችግሮች ይዳርጋሉ። ይህ ጉዳት በወሲባዊ ተግባር ላይ ተጽበውት ላይ ተጽዕኖ ሊያደርስ ይችላል፣ ያደርሳል። እንግዲህ አንቲኦክሲዳንት በነፃ ራዲካልስ በማጥፋት ሴሎቹን ጤነት በመጠበቅ የወሲብ ተግባርን ያሻሽላሉ ማለት ነው። ሶስተኛ፣ የኢንዶቴሊያል ተግባርን ማሻሻል። ኢንዶቴሊየም የደም ስሮች የውስጣዊ ሽፋን የሚሸፍን ቲሹ ነው ሲሆን እና የደም ዝውውርን የሚያሳልጥ ነው። አንቲ ኦክሲዳንት የኢንዶቴሊያል ተግባርን በማሻሻል ለተሻለ የደም ዝውውር አስተዋጽኦ ያደርጋሉ። አራተኛ የሆርሞን ሚዛንን መጠበቅ። አንዳንድ አንድ አንቲ ኦክሲዳንት የሆርሞን ሚዛንን በመጠበቅ የወሲብ ተግባራትን ሊያሻሽሉ ይችላሉ። ለምሳሌ ቫይታሚን ኢ ለቴስቶስትሮን ምርት አስፈላጊ ነው። አንቲ ኦክሲዳንት የሚገባቸው በአንቲ ኦክሲዳንት የበለጸጉ ምግቦች ከላይ በጥቂት የገለጽኳቸው ሲሆኑ፣ ፍራፍሬዎች እንደ ቤሪ፣ ሮማን ወይም አትክልቶች እንደ ስፒናች፣ ቲማቲም፣ ለውዝ እና ዘሮች ወይም ጥቂት ቸኮሌት፣ አረንጓዴ ሻይ ውስጥ ለውዝ እና ዘሮች ተጠቅሰዋል። ለውዝ እና ዘሮች ስንል እነዚህ ብልም ለውዝ እና ዘሮች የምንላቸው የተለያዩ አይነት ለመግብር የሚውሉ የእጽዋት ክፍሎች ነው። እነዚህ ክፍሎች በውስጣቸው ከፍተኛ መጠን ያለው ቅባት፣ ፕሮቲን፣ ፋይበር፣ ቫይታሚኖች እና ማዕድናት ይዘዋል። ለውዝ ለምሳሌነት፣ የለውዝ አይነቶች ለምሳሌ የለውዝ ፍሬ አልሞንድ፣ የብራዚል ለውዝ ብራዚል ነትስ የሚባለው ካሾ ሀዘንነት እንዲሁም ደሞ ማካዴሚያ፣ ኦቾሎኒ ፒነት የሚባለው ምንም እንኳን በቴክኒካዊ ጥራጥሬ ቢሆንም ይሄ ኦቾሎኒ በምግብነት አጠቃቀሙ ከለውዝ ጋር ይመደባል። ፔካን ሌላው ነው። ፒስታሽዮ፣ ዎልነት እነኝ ሁሉ የነት ዘሮች ናቸው። ዘሮች ወይም ሲድስ ተብለው ደግሞ የሚጠቀሱት ደግሞ ዘሮች ስንል እንግዲህ ከእጽዋት የሚገኙና አዳሪስ አዲስ ተክል ማብቀል የሚችሉ ክፍሎች ናቸው። እናም ዘር ማለት ሌላውን እንደሚያፈራ ነው። እናም ለምሳሌ ተልባ ፍላክስ ሲድ የሚባለው፣ ሺያ ዘሮች፣ የዱባ ዘሮች ፐምፕኪን ሲድስ፣ የሱፍ አበባዎች ሰምፍላወር ሲድስ፣ ሰሊጥ ሴሰሜ ሲድስ፣ እነዚህ ሁሉ በአንቲኦክሲዳንት የበለጸጉ ናቸው። በመሆኑም ለጤና በጣም ጠቃሚ ናቸው። በተለያዩ መንገዶች በምግብ ዝግጅት ላይ ተካተው ብንመገባቸው በርካታ የጤና ጠቃሚነት ያስገኛሉ። የአንቲ ኦክሲዳንትስ ዝርዝር ወደ 30 የሚጠጉ አሉ አንቲ ኦክሲዳንትስ አሉ። በዚህ ቪዲዮ ግን ዋና ዋና ያልኳቸው ላይ ብቻ አተክሯለሁ። ዝርዝሩ ከእጽዋት ተዋጽኦ የሚገኙና ከእንጽዋት የሚገኙና ከእንስሳት ተዋጽኦ የሚገኙ በሚል የሚቀርብ ነው። ዋና ዋና የአንቲኦክሲዳንት አይነቶች፣ አንደኛ ቫይታሚን ኤ፣ ቤታ ካሮቲን። የእጽዋት ምንጮች ካሮቲን፣ ስኳር ድንች፣ ስፒናች፣ ጎመን። የእንስሳት ምንጮች ደግሞ ጉበት፣ እንቁላል። ቫይታሚን ኤ ሁለተኛው በሁለት ዋና ዋና አይነቶች ይገኛል። አንድ ቀድም የተሰራ ቫይታሚን፣ ይህም በእንስሳት ተዋጽኦ ውስጥ የሚገኝ ሲሆን በቀላሉ በውስጥ ጥቅም ላይ ሊውል የሚችል ነው። ቫይታሚን ኤ ካሬቲኖ ዲ የሚባለው ደግሞ በእጽዋት ላይ የተመሰረተ ምግቦች ውስጥ የሚገኝ ሲሆን ሰውነት ወደ ቫይታሚን ኤ ይቀይረዋል እነዚህ ሁለቱንም የሚያካትቱ አንዳንድ የቫይታሚን ኤ ምንጮች የሚከተሉት ናቸው ለምሳሌ የእንስሳት ምንጮች ቅድበ የተሰራ ቫይታሚን ማለት ነው ጉበት በተለይ የበሬ ጉበት የአሳ ዘይት ወተት እንቁላል እና የመሳሰሉት የእጽዋት ምንጮች ደግሞ ለቫይታሚን ለፕሮቫይታሚን ኤ ማለት ነው ካሮቲን ስኳር ድ ስኳር ድንች ስፒናች ጎመን የተለያዩ ቅጠላ ቅጠላማ ረንጓዴ አረንጓዴ አትክልቶች ቀይና ብርቱካናማ ዶል በርበሬ ቤል ፔፐር የሚባለው ማንጎ ፓፓያ ሀብሀብ ሁለተኛ አንቲኦክሲዳንት ቫይታሚን ሲ ነው አስኮርቢክ አሲድ የእጽዋት ምንጮች ለዚህ ሲትረስ ፍሮች ፍሩት የሚባሉት ብርቱካን ሎሚ ቤሪ ኪዊ በርበሬ ቫይታሚን ሲ አስኮርቢክ አሲድ ነው። በውስጥ ሰውነት ተግባራትን የሚያከናውን አስፈላጊ ንጥረ ነገር ነው። ሰውነታችን ቫይታሚን ሲ ማምረት ስለማይችል ከምግብ ማግኘት አለብን። የቫይታሚን ሲ በቫይታሚን ሲ የበለጸጉ ምግቦች ምንጮች የሚከተቱ ናቸው። አንደኛ ፍራፍሬዎች፣ ብርቱካንና ሌሎች ሲትረት ፍራፍሬዎች፣ የወይን ፍሬ፣ ሎሚ፣ መንደሪን፣ እንጆሪ፣ የኪዊ ፍሩት፣ ጉዋቫ ወይም መንደሪን፣ ፓፓያ፣ ጥቁር ከረንት፣ ሀብሀብ። ከአትክልቶች ደግሞ ቀይና አረንጓዴ ደወል በርበሬ፣ በርበሬ፣ ብሮኮሊ፣ የብራስልስ ስትራውት፣ ጎመን፣ የአበባ ጎመን፣ ድንች፣ ቲማቲም፣ ስፒናች። እነዚህን ምግቦች በአመጋገብ ውስጥ ባካተት በቂ መጠን ያለው ቫይታሚን ሲ ማግኘትዎን ያረጋግጣል። ቫይታሚን ኢ ወይም ቶኮፈሮል የሚባለው ከእጽዋት የእጽዋት ምንጮቹ ለውዝ ወይም አንዳንድ ዘሮች፣ የአትክልት ዘይቶች፣ ስንዴ የጀርም ስፒናች። ቫይታሚን ኢ ከእንስሳት ምንጭ ሊገኝ ይችላል፣ ምንም እንኳን በብዛት ከእጽዋት ተኮር ምግቦች ጋር የተያያዘ ቢሆንም። ከእንስሳት ከሚገኙ የቫይታሚን ኢ ምንጮች ውህነ ጥቂቶቹ አሳ፣ እንደ ሳልመን እና ትራውት ያሉ አንዳንድ የአሳ አይነቶች ቫይታሚን ኢ ይይዛሉ። ሸልፊሽ የሚባሉት እና ሽሪምፕ እነኝም አነስተኛ መጠን ያለው ቫይታሚን ኤ ይሰጣሉ። እንቁላል፣ የእንቁላል አስኳል እንቁላል በጣም ቫይታሚን ኤ ይዟል። ስጋ፣ አንዳንድ ስጋዎች በተለይም እንደጉበት ያሉ የውስጥ አካላት ከእጽዋት ምግቦች ጋር ምንጮች ጋር ደግሞ ሲነጻጸር አነስተኛ መጠን ቢሆንም ቫይታሚን ኤን ይይዛሉ። የወተት ተዋጽኦዎች፣ ወተት፣ አይብና ቅቤ አነስተኛ መጠን ያለው ቫይታሚን ኤ ቫይታሚን ኢ አላቸው። እነዚህ የእንስሳት ምንጮች ቫይታሚን ኢን የሚሰጡ ቢሆኑ በጣም የበለጸገ የቫይታሚን ኢ ለምንጮች ለማግኘት አትክልቶች ላይ ማተኮር ያስፈልጋል። የቫይታሚን ኢ መጠኖን ለመጨመር ከፈለጉ የእንስሳትና የተዋጽኦ የእንስሳት እጽዋት ሁለቱንም ምንጮች ማጣመር በጣም ጠቃሚ ይሆናል። አራተኛ ሴሌኒየም ሴሌኒየም። የሴሌኒየም የእጽዋት ምንጮች እህል፣ ዘሮች፣ ለውዝ ለውዙ፣ የመሳሰሉ የእንስሳት ምንጮች ደግሞ የባህር ምግቦች፣ ቱና፣ ሳርዲን፣ ስጋ። አምስተኛ ፍላቪኖይስ ፍላቮኖይስ የሚባሉ አንቲኦክሲደንት የነኚህ የእጽዋት ምንጮች አንደኛ ቤሪ፣ ሻይ፣ ቀይ ወይን፣ ጥቁር ቸኮሌት፣ ሽንኩርት፣ ፖም አፕል ማለት ነው። ስድስተኛ የካሮቲኖይድስ የካሮቲኖይድስ አንቲኦክሲዳንት ካሮቲኖይድስ ምንጮች የእጽዋት ምንጮች የሆኑት ካሮት ራሱ ያው ስሙም ከዛ የተያያዘ ነው። ቲማቲም፣ ሌኮፔን የሚባል እንትን አለው ስፒናች፣ ጎመን። ሰባተኛው ደግሞ አንቶሲያኒን አንቶሲያኒን የሚባል አንቲኦክሲዳንት ነው። ይሄ ደግሞ የዚህ የእጽዋት ምንጮች የሚከተሉት ናቸው ቤሪ፣ ኤጎመን፣ ወይን፣ ቀይ ሽንኩርት እና ሌላው። ስምንተኛው ደግሞ ሌኮፔን የሚባል አንቲኦክሲዳንት ነው። ሌኮፔን የዚህ ደግሞ የእጽዋት የዚህ እጽዋት ምንጮች ቲማቲም፣ ሀብሐብ፣ ሮዝ ግሬፕ ፍሬ፣ ኮምጣጤ ፍሬ ማለት ነው። ዘጠነኛው ደግሞ ሉቲን የሚባል አንቲኦክሲዳንት ነው። ከዚህ እጽዋት ምንጮች ደግሞ ስፒናች፣ ጎመን፣ በቆሎ ጠቃሚ ናቸው። እንግዲህ በአጠቃላይ የአትክልት አረንጓዴ አትክልቶች፣ ፍራፍሬዎች ናቸው፣ ክምችት ናቸው፣ ስብስብ ናቸው። ለዚህ ጠቃሚ ማስታወሻዎች እዚ ውስጥ የአንቲኦክሲዳንት መጠን በተለያዩ ምግቦች ውስጥ ሊለዩ ስለሚችሉ የተለያዩ አንቲኦክሲዳንትስን ከአመጋገብ ለማግኘት አስፈላጊ ነው። ስለዚህ የተለያየ ብዙ ቫራይቲ ያላቸውን አትክልቶች፣ ፍራፍሬዎች መመገብ አስፈላጊ ነው ማለት ነው። አስረኛው አንቲ ኦክሲዳንት ግሉታቲዮን ይባላል። በግሉታቲዮን የበለጸጉ ከእንስሳትና ከእጽዋት የሚገኙ ምግቦች የሚከተሉት ናቸው። አንደኛ ከእጽዋት የሚገኙት አቮካዶ፣ ስፒናች አስፓራገስ አስፓራገስ በተለይ በጣም አስወሳኝ ነው። ከእንስሳት የሚገኙ የእንስሳት ምንጮች ደግሞ ለዚህ አንቲኦክሲዳንት ስጋ፣ በተለይም እንደ ጉበት፣ ኩላሊት ያሉ የውስጥ አካላት በጣም ወሳኝ ናቸው። ግሉታቲዮን የስንፈተ ወሲብ ችግርን እንደሚያሻሽል የሚያሳይ ሳይንሳዊ ጥናቶችና ማስረጃዎች ይገኛሉ። ይሄንንም የሚያርግበት ምክንያት ይሄ ግሉታቲዮን ለስንፈተ ወሲምን ችግር የሚቀርፍባቸው መንገዶችም አንደኛ ጸረ ኦክሲዳንት ሚና በመጫወት ነው። ግሉታቲዮን ጠንካራ ጸረ ኦክሲዳንት አንቲ ኦክሲዳንት ነው። ሁለተኛው ይህ ማለት በሰውነት ውስጥ ያሉትን የሚገኙትን ነጻ ራዲካልስ ወይም ፍሪ ራዲካልስ ያስወግዳል ማለት ነው። ስለዚህ ለምሳሌ ናይትሪክ ኦክሳይድ ስራውን በትክክል መስራት ይችላል ማለት ነው። ነጻ ራዲካልስ የደም ስሮችን ጨምሮ የህዋስ ጉዳት ሊያስከትሉ ይችላሉ። ብዙ ችግር ነው የሚያስከትሉት። ስለዚህ ጤናማ የደም ስሮች ደግሞ ለጠንካራ በልት እና ለጠንካራ የገብረ ስጋ ግንኙነት አስፈላጊ ናቸው። ስለዚህ ግሉታቲዮን የደም ዘሮች ስሮችን በመጠበቅ የስንፈተ ወሲብ ችግሩን ሊያሻሽል በጣም ይችላል ማለት ነው። እነኚህ ይሄ ጉዳይ በጥናቶች የተረጋገጠ ጉዳይ ነው። ሁለተኛ የናይትሪክ ኦክሳይድ ጉዳይ ከናይትሪክ ኦክሳይድ ጋር የተያያዘ ግሉታሲዮን ሲሆን ናይትሪክ ኦክሳይድ ኖ እንዲፈጠር ይደራል። ናይትሪክ ኦክሳይድ ደግሞ የደም ስሮች እንዲሰፉ ሰፋ ብለው ሳይጠቡ የሚያደርግ ነው በዚህም ምክንያት የደም ስር እንዲሰፋ በትክክል ወደ ሁሉ እንዲሰራጭ የሚያደርግ ሞለኪል ነው። ይህ የደም ፍሰትን ደሙ ይጨምራል እና ይህም ለጠንካራ ብልት አስፈላጊ ነው። ሶስተኛ፣ ግሉታቲዮን የደም ዝውውር ያሻሽላል። ግሉታቲዮን የደም ዝውውርን በማሻሻል የስንፈተ ወሲብን ችግር በጣም ያሻሽላል ማለት ነው። አራተኛ፣ የስኳር በሽታ ጋር የተያያዘ ነው። የስኳር በሽታ በስንፈቱ ወሲብ ችግር ላይ ከፍተኛ ተጽዕኖ እንዳለው ይታወቃል። ስለዚህ የግሉታቲዮን ሲሆን በደም ውስጥ ያለውን የስኳር መጠን በመቆጣጠር እና በመቀነስ ረገድ ሚና የሚጫወት አንድ አይነት አንድ አንቲኦክሲዳንት ከምግብ የሚገኝ አንቲኦክሲዳንት ነው። ስለሆነም በስኳር በሽታ ምክንያት የሚከሰት የስንፈት ወሲብ ችግርን በጣም በእጅጉ ሊያሻሽል ይችላል ማለት ነው አስራ አንደኛ አንቲኦክሲዳንት ምስር ምስር ዋና ዋናዎቹ ወደ ኋላ ቀርተዋል ምስር እንደ ፍላቮኖይድስ እና ፌኖሊክ ውህዶች ያሉ የተለያዩ አንቲኦክሲዳንቶችን የያዘ ምግብ ነው ምስር እነዚህ አንቲ ኦክሲዳንቶች እነዚህ ምስር ውስጥ ያሉ አንቲ ኦክሲዳንቶች የሕዋስ ጉዳትን ለመከላከል እና ስር የሰደዱ በሽታዎችን ተጋላጭነት ለመቀነስ በእጅጉ ይረዳል። በተጨማሪም ምስር በፋይበር፣ በፕሮቲን እና በሌሎች አስፈላጊ ንጥረ ነገሮች የበለፀገ ስለሆነ በጣም የጤና ጠቀሜታው ከፍ ያለ ነው። ነው። እንዳውም በነገራችን ላይ ምስር ቀስር እንደሚባል ታውቃላችሁ? ያላወቃችሁ ነው ዛሬ እወቁ። አስራ ሁለተኛ አብሽ፣ እንግዲህ እነኛ ያልተነገረላቸው ናቸው። አብሽ ፌኖግሪክ የሚባለው በስንት በስንፈተ ወሲብ ችግር ዙሪያ ያለው ሚና ምንድን ነው? አብሽ ፌኖግሪክ በስንፈተ ወሲብ ችግር ዙሪያ እንዴት እንደሚሰራ አንዳንድ ጥናቶች ያሳያሉ፣ ተጠንቷል። ነገር ግን አጠቃላይ መግባባት ላይ ለመድረስ ተጨማሪ ምርምር እንደሚያስፈልግም ይታመናል። እስካሁን ግን በታወቁት ስራዎቹ እስካሁን የታወቁ የተረጋገጡ ጥቅሞቹ እነሆ። አንደኛ የቴስቶስትሮን የቴስቶስትሮን መጠን መጨመር አንዳንድ ጥናቶች አብሽ በወንዶችም ሆነ በሴቶችም ላይ የቴስቶስትሮን የቴስቶስትሮን መጠን እንደሚጨምር ታይተዋል። በተጨማሪም ቴስቶስትሮን እንግዲህ እንደምታውቁት ቴስቶስትሮን ለወሲብ ፍላጎት እና ለወሲብ ለወሲባዊ ተግባር አስፈላጊ ሆርሞን ነው ወሳኝ ሆርሞን ነው። በተለይ ለወንዶች ወንዶችን ወንድ የሚያደርገው ሆርሞን። ስለዚህ አብሽ ቴስቶስተሮን መጠን መጠንን በመጨመር የወሲብ ተግባርን ያሻሽላል እና የወሲባዊ የስንፈተ ወሲብን ችግር ይቀርፋል ማለት ነው። ሌላው የአብሽ ስራ የደም ዝውውርን ማሻሻል ነው። አብሽ የደም ዝውውርን ለማሻሻል የሚረዱ ውህዶች በውስጡ ይዟል። የተሻሻለ የደም ዝውውር ደግሞ ለጠንካራና ዘላቂ የሆነ በልት መቆም አስፈላጊ ነው። ስንፈተ ወሲብን ይከላከላል ማለት ነው። የስንፈተ ወሲብ ፍላጎትን ማሳደግ አንዳንድ ባህላዊ የስንፈተ ወሲብ ፍላጎትን ለማሳደግ አንዳንድ የባህላዊ ሕክምና ስርዓቶች አብሽን እንደ አፍሮዳያዚክ ይጠቀሙበታል። ይህም ማለት የወሲብ ፍላጎትን ሊጨምር ስለ እንደሚችል ስለታወቀ የወሲብ ፍላጎትን ሊጨምር አብሽን ይጠቀማሉ ማለት ነው። ሌላው አስራ ሶስተኛው ሮማን፣ ሮማን የሚባለው ምግብ ነው። ሮማን እኔ በአገራችን ሮማን የሚባሉ ስሞችን እንጂ የማውቀው አትክልቱን ሮማን የሚባለው በሀገራችን፣ በአገራችን አይቼ አላውቅም። ሮማን ግን በሀይለኛ አንቲ ኦክሲዳንቶች የበለጸገ ሲሆን በተለይም ፖሊካላ ጂንስ፣ ፖሊካና ጂንስ የሚባል እና አንቶሲያኒን የሚባሉ አንቲኦክሲዳንቶች ይገኙበታል። እና እነዚህ አንቲኦክሲዳንቶች የልብ ጤናን ለማሻሻል፣ የካንሰርን ተጋላጭነት ለመቀነስ እና የፀረ ብግነት አንቲ ኢንፍላማቶሪ ተግባር አላቸው። ስለዚህም ኢንፍላሜሽንም በመከላከል ጭምር የሚረዳ ከሚመዳይ ምግብ ነው ማለት ነው። ሮማን በቫይታሚን ሲም የበለጸገ ነው። ሶስቱ ምስር፣ አብሽና ሮማን የጤናማ አመጋገብ አካል ሆነው መካተት የሚገባቸው በጣም ጠቃሚ ምግቦች ናቸው። ምስርን ስንመገብ ድፍን ምስር ቢሆን ይመረጣል። የተከካው ምስር የግሉኮስ መጠን ከፍ ያደርጋል። ያልተከካው ድፍኑ ግን የጉልኮስ መጠነ እንዲቀንሳል። አብሽ ደግሞ እንደምታውቁ ምናልባት ምታውቁ ካላችሁ በምስራቁ ሀገራችን የተወደደና የተለመደ ምግብ ነው፣ ሁልበት መረቅ ይባላል። የስጋ ቅልጥም ሲቀቀል ያለ አብሽ አይታሰብም። ለለመዱት በጣም ተወዳጅ ምግብ ነው። ዱቄቱ ደግሞ እንዳንዴ ተዘፍዝፎ አድሮ በጠዋት ተበጥብጦ ይጠጣል። ነገር ግን ብዙ ሰዎች ሲጠጡት ስለሚመር በስኳር በጥብጠው ነው የሚጠጡት እና በስኳር በመጥበጡ ቢቀር ጥሩ ነው ብዬ እመክራለሁ። በሚያስከትለው የቆዳ ቆዳ ጠረን የተነሳ አንዳንድ ሰዎች አይጠቀሙትም። ነገር ግን የቆዳን ጠረን በውሃ ማስለቀቅ ስለሚቻልና የአብሽ ጉዳቱ ከጥቅሙ ይበዛ ስለሆነ ሁላችሁም ሞክሩ ጥላለሁ። አንቲኦክሲዳንቶችን በምግብ መልክ ማግኘት ከተጨማሪ ምግብ ወይም ሰፕሊመንት በተሻለ መልኩ በሰውነታችን ውስጥ እንዲዋሃድ ይረዳል። ስለዚህ ሰፕሊመንት ከመውሰድ ይልቅ ከምግብ ብናገኛቸው ይመረጣል ማለት ነው። በተጨማሪም ጤናማ የአኗኗ ዘይቤን መከተል እንደ አዘውትሮ የአካል እንቅስቃሴ ማድረግ ያቃል ማድረግ እና እንደ ጎጂ ሱሶችን ማስወገድ የመሳሰሉትን ለአጠቃላይ ጤና እና ለአንቲ ኦክሲዳንትስ በአግባቡ ሰውነት ውስጥ እንዲሰሩ በማድረግ የስንፈተ ወሲብን ችግር ለመቀነስ የሚጠቅም አስፈላጊ ተግባር ነው እና ይሄንን በጥብ አጽንኦት መመልከትና መውሰድ አስፈላጊ ነው። ስለ አንቲ ኦክሲዳንትስ በዚህ ጨርሳለሁ። በሚቀጥለው ቪዲዮ በወሲብ አግኝተን እና በስንፈተ ወሲብ ችግር ላይ ቁልፍ ሚና ያላቸውን ሁለት ሆርሞኖች፣ በቴስቶስተሮን እና በኤስትሮጂን የበለፀጉ ምግቦችን በዝርዝር አቀርባለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ በሰላም እና በጤና እንሰንብት።